ማለት ያንተን ማግባት እንዴት በጉጉት እንደምጠብቀው ታቃል። አባ ግን እኔ የማላውቀው ነገር አለ። እንዴ ሰላም ሰላም ውድና የተከበራችሁ የፍርት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ በጣም ደስ የሚል ጽናት ድራማ አሁንም በድጋሚ ይዤላችሁ መጥቻሉ ማለት ነው። ይህንን ቪዲዮ የምትመለከቱት ላይክ ሰብስክራይብ ሸር በማድረግ በትትና እጠይቃሉ ማለት ነው። እንዲሁም አስተያየታችሁን ስለምታስቀምጡልን ከልብ ከልብ ከልብ ከልብ ነው የማመሰግነው። ቴንክ ዩ ሶ ማች ጋይስ። ጽናት ድራማ ክፍል ስልሳ ሰባት ደርሰናል ማለት ነው። በጣም እየተወደደ እየመጣ ነው ያለው። አሁን ላይ ደግሞ ሞር በጣም በጣም ሀፒ አሁን ጽናት እንግዲህ አባቷንም ለማሳመን እንደዚሁም የኪራ አባት በዚህ ሶስት ቀን ውስጥ ጽናትን ማግባት አለብህ ብሎ ዱብዳ ሆኖበታል ማለት ነው። ያንንም ነገር እንግዲህ በሐሪፍ ሁኔታ ሁሉ ነገር ተስተካክሏል። በጣም ደስ ብሎኛለን። የራሱ የሰው ደስታ በጣም ያስደስተኛልና ስለ ሁሉ ነገር እግዚአብሔር የተመሰገነ ይሁን። የጽናትን ህይወት የቀየረ እኛንም የማዳም ቅመሞችን ይቀይርልን ትላላችሁ እና በጣም ደስ ብሎኛል። ኪራ እዚህ ጋ በጣም ቆዝሟል ማለት ነው። ምክንያቱም እንዴት ነው በዚህ ሶስት ቀን ውስጥ ታገባለህ ያለኝ እያለ በጣም ትም ብሏል። እንግዲህ ደግሞ እዚህ ጋ እንደምታዩት የኪራ አባት ጽናትን ጠርቶ እያማከራት ነው ያለው። በጣም አስቸግሬሻለሁኝ ና ልጅን በዚህ ሶስት ቀን ውስጥ እንድታገቢው እፈልጋለሁ እና እናቱ ደግሞ በጣም እንደታመመች ነገራት ማለት ነው። እንግዲህ በጸሎት ከጸሎት ሌላ ምን ማድረግ አለብን ብላ ለኪራ አባት እያለችው ትገኛለች ማለት ነው። ጽናት አባትየውም አው ልክ ነሽ፣ ግን በቃ በዚህ ሶስት ቀን ውስጥ የጽናት የኪራ አባት በዚህ ሶስት ቀን ውስጥ እንድታገቢው እፈልጋለሁ ምክንያቱም አያ አስቱዬ በቃ መደሰት አለባት እያለ ይገኛል ማለት ነው። በጣም ደስ የሚል ነገር ነው እንግዲህ ጽናትም ያው አባቷን ለመናገር ተያሽ ኮበኮቤች ትገኛለች። ምክንያቱም የጽናት አባት የሚያውቁት እሷን ትምህርት እንደምትማር እንጂ ሰው ቤት እንደምትሰራ አይደለም። ያዩትም የእሷም የተናገረችው ማለት ነው። አሁን በጣም ይህንን ነው ለመናገር ራሱ እየፈራች ያለችው ማለት ነው። እንግዲህ እውት ቪዲዮን ሾፍ አድርጉት። እንግዲህ ማለት ነው ትንሽ ቁመት ያጥርሻል በሆወዳት ልጅ በጌታም የተፈጠረ ነገር አለ እኔና ኪራል እንቀባሉ እን ዜና እንደዚህ ነውምታብርስ አርሰና ን ዋንጫ ከመብላት ከሚናፍቀው ይልቅ እኔና ተሰርጋር የምናፍቀው ግን አሁን የትኛውን ልት አልበልሽ። እኔ ስንተኛ ሚዜሽ ነኝ? አረሰን ተረጋጋኝ። ለምንድን ነው? ምን ልታረጊ ነው? በርበሬ ልቀነጥሳ፣ በርበሬ ልቀነጥስ ነው። እንደውም ሻርፕ ስጪ። ማገብ የብዶች አለቃ። በነገራችን ላይ ሰርጉ ላይ ከናውም እና ከምሩ ውጪ እንድነው መጥራት አለብህ። ከባድ ግን ማለት ልጃቸውን ሲድሩ ምናምን እየተጠሩ ሰዎች ማለት ነው። ብድር ነው ብድር፣ ብምድር ነው አይላለን። እንኳን መልካም ጎረቤት ነው። አቤት መለየት አይቻልም። አቤት አይደለም፣ አይደለም። እንግዲህ እዚህ ጋር ደግሞ እንደምትመለከቱት ጽናትና ኪራ ወደ ልብስ ቤት ሄዱ ማለት ነው ዜጓቸውን እዚህ ጋር እንደምትመለከቱ ኪራና ጽናት ሄዱ ማለት ነው፣ ወደ ሱቅ ሄዱ ልብሳቸውን ያው ለመገዛዛት። ሸብር ብያሉ ነው እንግዲህ። በጣም አሪፍ ደስ የሚል ነገር ነው። መብሩቅ ብያለው። እንኳን ደስ ያላቸው። የእናንተ ደስታ በጣም ያስደስተኛል። ምክንያቱም የተፋቀረ ሰው በአንድ እንደዚህ ጥንድ ሲሆኑ፣ ኦ ማይ ጎድነስ በጣም ደስ ይላል። አይም ሀፒ በጣም ማየት ነው ከምላችሁ በላይ እንግዲህ ልብሱም፣ እንግዲህ በቃ በጣም ያደክማል እኮ እንደዚህ የሚዜ ልብስ ምናምን እንትን ማለት ድክም ነው። እዚ ጋ እንግዲህ ሶፋቸው እየተቀየረ ነው ማለት ነው። አባትየው ሰፕራይዝ ሊያደርጋቸው ነው። አስቡት እንግዲህ ባብልጭ በቃ ሙሽራይ ሙሽራይ የወይን አበባዬ ሙሽሬ ሙሽራ፣ እንኳን ደስ አላችሁ። የአብርሃም የሳራ ይሁን ጋብቻችሁ ይሁን ጋብቻችሁ እንዲነ እንዲነው ጋር ብቻ እንግዲህ ደግሞ እነሱ ይቀጥሉት። አዎ ደግሞ እነሱ ነሆሚ የእናንተ ስከፋ ሰኒ ወይኔ ሰኒዬ አሁን እንግዲህ በቃ ትራስ ማቀፍ የለም ሰኒ፣ ራስሽም ደግሞ እንትን በይ የራስሽን ደግሞ ጎጆሽን ሞቅ ሞቃ አድርገኔ ቆንጆ። እንግዲህ ይህን ቪዲዮ በጣም ስለምትወዱት ስለምታከታተሉኝ ከልብ ከልብ ነው የማመሰግነው። እንግዲህ አሁንም ደግሜ ነገራለሁ ማለት ነው፣ ሰብስክራይብ ላይክ፣ ሸር በማድረግ አበረታቱኝ። እወዳችኋለሁ። መልካም ሰናይ ይሁንላችሁ። እንግዲህ ሰርጋችሁንም የነጼን ያብርሃምና የሳራ ጋብቻዬ ይሁንላችሁ። ወዳችኋለሁ።